በጣም አመሰግናለሁ። እሺ፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። የተወደዳቸው አድማጭ ተመልካቾቻችንስ እንዴት ናቸው? እንደምንሰነበታቸው እስክንድር ነጋ ረዥም ጊዜ በኢትዮጵያ ፖለቲካ ውስጥ የቆየ እንደመሆኑ መጠን ምን ምን ስራዎችን እንደሰራ ብዙ አድማጭ ተመልካች በተለይ አማሮች በስፋት የሚያውቁት ጉዳይ ነው። ነገር ግን ማንሳት ካለብኝ በተለይ ከጋዜጠኝነቱ ወጥቶ ወደ አዲስ አበባ ባላደራ ምክር ቤት ከገባ ጊዜ ጀምሮ የነበረውን በተወሰነ መልኩ ልዳስ። እንግዲህ ከቃሊቲ እንደወጣ በቀጥታ ኢትዮጵስ ጋዜጣ ነበር ያቋቋመው። በኢትዮጵስ ጋዜጣ ብዙ የፕሬስ ስራዎችን እየሰራ ነበር የቆየው። በዚህ ሂደት ውስጥ አዲስ አበባን የመዋጥ የመሰልቀጥ እንቅስቃሴዎች በኦሮሞ ፖለቲካ ውስጥ በስፋት ይታይ ነበር። በዚህም በተለይ አምስት የሚሆኑ የኦሮሞ ፖለቲካ ድርጅቶች ኦህዴድን ጨምሮ አዲስ አበባ በታሪክ በስነ ልቦና እንዲሁም በህግ የኦሮሞ ብቻ ነች፣ ሌላው ግን ለቀምቴም እንደሚኖረው ጅማ እንደሚኖረው መኖር ይችላል የሚል መግለጫ ነበር በጋራ የሰጡት። በወቅቱ ይህንን መግለጫ እንደሰጡ የአዲስ አበባ ህዝብ በይፋ የመዋጥ የመሰልቀጥ አዋጅ ነበር የተነገረበት። የከተማ ባለቤት አይደለም፣ ለቀህ ውጣ፣ ኦሮሞኛ የማትናገር ከሆነ ኦሮሞ ካልሆን ለቀህ ውጣ የሚል አዋጅ ነበር። ይህ አዋጅ የከተማዋ ባለቤትነት መብቱን የሚነጥቅ አዋጅ ነበር የነገሩት ጋራ ሆነው እና በዛ ላይ ፍጹም ሀሰት ነበር። አዲስ አበባ በታሪክ የኦሮሞ ሆና አታውቅም። አዲስ አበባ በስነ ልቦና የኦሮሞ ሆና አታውቅም። አዲስ አበባ በሕግ አሁን እነሱ የኦሮሞ ሊያደርጓት ይችላል፣ ፖለቲካል ስለሆነ እነሱ እንደፈለጉ መስራት ማፍረስ የሚችሉት ጉዳይ ስለሆነ በታሪክ ግን ካየን ረዥም ጊዜ አማሮች እና ጼዳዊት ከዛ በኋላም ቅድሟ አዲስ አበባ በራራ ከጠፋች በኋላ ያሁኑ አዲስ አበባ ማለት ነው። እንደገናም መልሰው እንደምየብን ይልክ አማሮች ናቸው ቁራት የሰራን ከዛ በኋላ ማን ይኖርባት ነበር ያለው ካልን አማሮች ራጌዎች፣ በስፋት የሚኖርባት እና ሌሎች ነገሮች በስፋት የሚኖርባት ከነዚህ መካከል የኦሮሞ ነዋሪ በጣም ጥቂት ድርሻ ይወስድ ነበር። እንደነበር ታሪክ ውስጥ በባህሪው የኦሮሞን ታሪክ ካየን የዘላንነት የከብት አርቢነት ታሪክ እንጂ የከተሜነት ታሪክ አልነበረውም እና ከዚህም ጭምር የሚመለጭ እንደነበር ምንም የሚያጠራጥር አልነበረ። ስለዚህ ፍጹም ሐሰት ነበር የተ በስነ ልቦናም ካየን የአዲስ አበባ ሕዝብ እንኳንስ አማራው ራሱ ከአማራ ውጭ ያለው ሌላው ነገር እንዲሆን በአዲስ አበባ ውስጥ ሲኖር በአብዛኛው የአማራን ስነ ልቦና ይዞ እንደሆነ የሚያጠይቃል። ሕግ እንዳልኩት ሰው ሰራሽ ስለሆነ በቀላሉ እነሱ የሚሰሩት ነገር ስለሆነ ፖለቲካዊ ስለሆነ በቀላሉ ኦሮሞ ህገ መንግስት በሚሉት እንዲሁም የፌዴራል ህገ መንግስት በሚሉት ውስጥ ማካተት ይችላል ግን ግን መላው ኢትዮጵያውያን መላው የአዲስ አበባ ኗሪ እስካላመነበት እስካልተቀበለው ድረስ ህጉ ተግባራዊ ሊሆን ወይም ፈጻሚ ሊሆን አይችልም ነበር። በዚህ ድባብ ውስጥ እያለ አዲስ አበባን ለመጠቅለል ለማዋጥ እንቅስቃሴ የሚያ ጊዜ እስክንድር ነጋ አንድ ጋዜጠኛ ነበር፣ ጋዜጣ የሚያሳትም የፕሬስ ስራዎችን የሚሰራ ጋዜጠኛ ነበር። በዚህ ወቅት የፖለቲካ ፓርቲዎች ሁሉ ድምጻቸውን አጥብተው ጭጭ ዝም ሲሉ እነ ግንቦት ሰባት አንድ ጊዜ ገና ወደ ሀገር ቤት እየገቡ ነበር፣ እነ ሰማያዊ ፓርቲ ሌሎቹም ጭምር ዝም ጭጭ ብለው እንደውም ድምጻቸውን አጥብተው አሁን ኢዜማ የሚባለውን ፓርቲ ለማቋቋም እንቅስቃሴ በሚያደርጉበት ጊዜ እስክንድር ነጋ የአዲስ አበባን ህዝብ ጠራ፣ እንደ አንድ ዜጋ እንደ አንድ ጋዜጠኛ እንወያይ ስለ ከተማችን፣ ምንድን ነው እየመጣብን ያለው? በከተማችን እንወያይ ብሎ የአዲስ አበባን ህዝብ ነበር የጠራው። በጠራበት ጊዜም የአዲስ አበባ ህዝብ ግንፍል ብሎ ወጣ። መጀመሪያ የጠየቀው ስብሰባውን ለማድረግ መስቀል አደባባይ ነበር። መስቀል አደባባይን ከለከሉ። እና ብዙ በተለይ የሰርግ ድግሶች የሚደረጉበት ትልልቅ ፕሮግራሞች የሚደረጉበት መርሃግቶች እንደሚስተናግደው ባልደራስ አዳራሽ የሚባል ነበር። እዛ ባልደራስ አዳራሽ ሰፊ ግቢ ነው። አዳራሹ ሞልቶ ተርፎ፣ ግቢውም ሞልቶ ተርፎ ሰዎች እስከ አድዋ ድልድይ እስከ ታች ድረስ በስፋት ነበሩ በስፋት ነበር። በወቅቱ ካሜራ ይዘን እንኳን ለማለፍ ወደ መድረኩ ለመግባት ማለፊያ መውጭ አልተገኘም። በዛ መልኩ የአዲስ አበባ ሕዝብ ወጥቶ ስሜቱን እንዲገልጽ ስሜቱን ከገለጸ በኋላ ስሜታችንን ገልጸናል። ይሄ ነው ፍላጎታችን። የመዋጥ አደጋ ተደቅኖብናል። ይሄን ተናግረናል። ነገር ግን መፍትሄ ማምጣት አለብን። ምን እናድርግ የሚል እንቅስቃሴም ደግሞ ተጀመረ። ይሄ በተጀመረበት ጊዜ ስለዚህ ባላደራ ምክር ቤት እናቋቁም። ባላደራችን እስክንድር፣ አንተ ነህ። የአዲስ አበባን ጉዳይ አንተ ያዝልን። አንተ ብቻ ነህ አሁን ያሳሰበህ። ሌላው በሙሉ አጀንዳ አላደረገውም፣ እና አንተን አጀንዳ ያደረገው ድምፃችን እንድናሰማ ያደረገን አንተ ነህ እያሉ ፊርማ እያሰባሰቡ መላክ ጀመሩ። በዚህም አግባብ በህዝብ ፍላጎትና ግፊት የአዲስ አበባ ባላደራ ምክር ቤት ተመሰረተ። እንደ ማንኛውም እጅት በዚህ የበጎ አድራጎት ማህበራትን በሚመዘግበው የመንግስት ተቋም በኩል ተመዝግቦ ለመስራት እንቅስቃሴዎችን ሲያደርግ፣ መንግስት ተብዬው ከለከለ። ከዛ በኋላ በስፋት የሚታወቅ ሀቅ ነው። እሱ የሰብአዊ መብት እንቅስቃሴዎችን የሚያደርግበት ያ ንቅናቄ ሲገደብ እና ሲከለከል በቀጥታ ወደ ፓርቲ ነበር። እንግዲህ ፓርቲ ሲሆን ለስልጣን ነው የሚታገለው፣ ለአዲስ አበባ ህዝብ ተቆርቁሮ አይደለም፣ ራሱ ስልጣን ላይ ለመውጣት ነው፣ እንደዚህ ብለው ለማራከስ እንዲመቻቸው እና ያን ፖለቲካዊ ማራከሻ ቅባታቸውን ለመቀባት እንዲያመቻቸው ወደዛ ገፉት። እሺ ይሁን፣ በዚህም በፈቀዳችሁት መልኩ እንሰራለን በሚል ባልደራስ ለእውነተኛ ዲሞክራሲ ፓርቲን ፓርቲ አቋቁሞ እንዲህ ስራዎችን ተከለ። ባልደራስም ምን አይነት ታምራትን ሲሰራ እንደነበር ያየነው ነው። ከዚህ በፊት በኢትዮጵያ ፖለቲካ ውስጥ በተለይ በፓርቲ ፖለቲካ ውስጥ ባልተለመደ መልኩ አንደኛ የቢሮ የፕሮቶኮል ፖለቲካዎችን በማራመድ ሁለተኛ የአክቲቪዝም ስራዎችን በመስራት የሚያለቅሱት ጋር እየሄደ እያለቀሰ፣ ቤት የሚፈርስባቸው ጋር ሩቆ እየደረሰ፣ በኮሮና ምክንያት ቤታቸው ተዘግቶባቸው እንዳትወጡ ተብለው የሚበሉት የሚጠጡ ያጡ ሰዎችን ሄዶ እያጽናና እያገዘ ድጋፍ እያሰባሰበ፣ ከዚህም አልፎ ደግሞ ጋዜጠኛ ስለሆነ የጋዜጠኛ ስራዎች ጭምር በመረጃም ጭምር ባልደራስ ለእውነተኛ ፓርቲ እንደ አንድ የሚዲያ ተቋም ጭምር ሁኖ ነበር። የዜና ምንጭ ሁኖ ሲያገለግል የነበረው እና በሶስት ዘርፎች በዋናነት ባልደራስ ሲሰራ ነው። በዋነኛው የቢሮ የፕሮቶኮል ፖለቲካ፣ በአክቲቪዝም እንዲሁም በመረጃ ስርጭት በኩል በመረጃ ምንጭነት በኩል ሲሰራ ነው። እነዚህ በተለይ ሁለቱ የተለመዱ አይደሉም። በኢትዮጵያ የፓርቲ ፖለቲካ ውስጥ የተለመደው ያ የቢሮ የፕሮቶኮል ስራው ነበር የተለመደው እና ይህንን በማስለመድ በኩል ፈር ቀዳጅ ነበር እና በዚህ መልኩ የተጫወታችሁ በርካታ ሚናዎች እስር ቤት ነው በምርጫ እንዲወዳደር እስከማድረግ ድረስ በጣም ከፍተኛ ሚናዎችን ተጫውቷል። ለአመት ከስድስት ወር እስር ቤትም ሆኖ ጭምር በርካታ ስራዎችን ሲሰራ እንደነበር የሚካድ አይደለምና በዚህ መልኩ ይህንን ድርጅት አቋቁሞ አስቀድሞን በነበረው እንቅስቃሴ ትልቁ መሰረቱ የነበረው የአማራ ህዝብ የጅምላ ጭፍጨፋ አደጋ ተደቅኖበታል። በጅምላ የመጨፍጨፍ አደጋ አለበት። እስከ ኒውዮርክ የተባበሩት መንግስታት ድርጅት ድረስ ሄዶ የተሟላ ሰነድ፣ የቪዲዮ፣ የጽሁፍ ሰነዶችን ጭምር በማስገባት የአማራ ህዝብ የጅምላ ጭፍጨፋ አደጋ መንግስት የተሳተፈበት መንግስታዊ የሆነ የዘር ፍጅት አደጋ ተደቅኖበታል፣ እባካችሁ ድረሱለት የሚል ጥያቄዎችን ሲያቀርቡ ነበር እና ይህንን ነው እየሰራ የመጣው። ስለዚህ እስክንድር በየሄደበት ሁሉ ክብረ ወሰን ሰባሪ ነው። በጋዜጠኝነት ካየን ወደ አራት የሚሆኑ ዓለም አቀፍ የፕሬስ ሽልማቶችን አሸናፊ ነው። በተመሳሳይ በፖለቲካው ካየን ባልደራስን እንደዛ ያደረገ ነው። በአክቲቪዝም ካየን የአዲስ አበባ ባላደራ ምክር ቤትን ቁንጮ ላይ እየሰቀለና በርካታ ስራዎችን ከዚህ በፊት ተሰርተው የማያውቁ በኢትዮጵያ ፖለቲካ ውስጥ ተሰርተው የማያውቁ በርካታ ስራዎችን እየሰራ ነው። አሁንም ደግሞ ወደ ትጥቅ ትግሉ ሲመጣ እሱ የአማራ ህዝባዊ ግንባርን አቋቁሞ እንቅስቃሴ ማድረግ እንደጀመረ ነው አሁን የምናየው አብዮት የፈነደውና እንደዚህ አይነት እንቅስቃሴ መደረግ የተጀመረው። ስለዚህ በየሄደበት ሁሉ ክብረ ወሰን ሰባሪ እንደሆነ የሚያጠያይቅ አይደለም። ቀደም ባሉት ጊዜያም ጊዜያትም ትልቁ ትኩረቱ ይህንን የጅምላ ጭፍጨፋ አደጋ ማስቀረት ነው። እንደው ስላለፈ ነገሩ ይህን ያህል ካልኩ ወደ ሌሎች ጉዳዮች ብንሄድ የተሻለ ነው ብዬ አስባለሁ።